አልሐምዱ ልላህ ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወአስሓቢሂ ወመን ዋላ። አማ በዕድ አላህ ተባረከ ወተዓላ የደነገጋቸው ዒባዳዎች በሙሉ ስነ ስርዓትና አፈጻጸም አላቸው። በታዘዝነው መሰረት ህግና ስርዓቱን አደቡን ጠብቆ ሲፈጸም ነው ዒባዳ ከተጠያቂነትም የሚያድነው አጅርም የሚያሰጠው። አደቡ ከጎደለ መስፈርቱ ከጎደለ አጅሩም ይቀራል፣ ተጠያቂነትም ያስከትላል። አላህ ተባረከ ወተዓላ ነቢያትን የላከው መጽሐፍትን ያወረደው ሰዎችን ከአላህ ጋር ለማስተዋወቅ አላህ የሚወደውን የሚጠላውን ለይተው እንዲያውቁና ከእነሱ የሚጠበቀውን እንዲያደርጉ መራቅ ካለባቸው ነገር እንዲርቁ ለማስረዳት ነው። ዲን ላይ ማንኛውም ነገር በግምትና በደመ ነፍስ ማካሄድ አይቻልም። ያለ እውቀት ዒባዳ ማድረግ ወንጀል ነው። ያለ እውቀት ዒባዳ ማድረግ በግምት በመሰለኝ ዒባዳ ማድረግ ሸሪያን መጫወቻ ማድረግ ነው የሚሆን። ለዚህ ነው ቁርአን ላይ ተማሩ ጌታ በእውቀት ጨምርልኝ በሉ የማታውቁ ከሆነ ጠይቁ የተባለ። ስለዚህ ማንኛውንም ዒባዳ ከመጀመራችን በፊት በዕልም በእውቀት ልንጓዝ ይገባ ነው። ማናውቃቸው ነገሮች ሲገጥሙን ልንጠይቅ፣ ልናነብ እውቀት ላይ ቡርሃን ላይ ሆነን ጌታችን ልናመልክ ይገባ ነው። ረመዷን ላይ በየአመቱ የሚታዩ ስህተቶች አሉ። አንዳንዶቹ በግዴለሽነት የለሽነት በጥንቃቄ ጉድለትን፣ ሌሎቹ ደግሞ በጅህልና ነው። ባለንበት ዘመን አላወቅኩም የሚል ምክንያት አላህ ዘንድ አያዋጣም ተቀባይነት አያገኝም። እውቀት ከሁሉም ኪስ ላይ እጁ ላይ ቦርሳ ላይ ከቤት ግድግዳ ላይ ደርሷል፣ እና ልናነብ በተለያየ መንገድ እየተላለፉ ያሉ ትምህርቶችን ልናዳምጥ፣ ያልገባንን ልንጠይቅ ይገባል። በዒባዳ ውስጣችን መረጋጋት የሚችለው አንድም እውቀት ላይ ሆነን ስንተገብረው ብዙ ጊዜ ሰዎች ያዘለቀቅ የሚያደርጉት ብዙ ነገር የሚያጎሉት የሚያባላሹት ያለ እውቀት ስለሚያከናውኑ ነው። ሶላቱንም፣ ጾሙንም፣ ዘካውንም፣ ሐጁንም፣ ትጥበቱንም፣ አለባበሱንም ጫፉን ብቻ በማወቅ የእስላም የዲን አካል ነው በማለት ወይም ከወላጆች በመውረስ ነው አብዛኛው ሰው የሚያከናውነው እንጂ ቅድመ ሁኔታውን መስፈርቱን አውቆና ጠብቆ አይደለም አብዛኛው ሰው የሚተገብረው። ሃልየስተዊ ለነ ያለሙና ወለዚና ላ ያለሙን ብሏል። አላ ተባረክ ተአላ የሚያውቁና የማያውቁ እኩል ናቸው እንዲህ ብሏል። የተለያዩ ባዳዎች ደረጃቸው ከሚበላለጥበት ምክንያት አንዱ ባዳውን እውቀት ላይ ሆነው ማከናወን ያለው እውቀት ማከናወን ነው እና የምንሰራው ባዳ ራሱ አጅሩ ከፍ እንዲል በእውቀት ላይ ሆነን ልናከናወን ይገባ ነ እውቀትን የምናገኝባቸው መንገዶች የተለያዩ ናቸው። መጽሐፍትን ማንበብ በዑለሞች የተጻፉ የተጣሩ ከቁርአንና ሐዲት ምንጭ የተቀዱ መጽሐፍትን ማንበብ፣ ቁርአንን ሐዲት የሚያብራሩ የድምፅ ግጅዎችን ማድመጥ፣ ዑለሞች ጋር ቁጭ ብሎ መማር፣ ያልገባንን መጠየቅ የተለያዩ እውቀት የምናገኝባቸው መንገዶች ናቸው። ይሄ ሁሉ አማራጭ እያለ በየአመቱ ተመሳሳይ ስህተት ስልንደግም አይገባም። እድሜያችን በጨመረ ቁጥር ኢማናችን እውቀታችን ሊጨምር ይገባል። በጊዜ መስጅድ በመግባት አይሻ እስከ ጋዳን እስከ ይቃም ያለውን ሰዓት በእልም ልናሳለፍ፣ በሰዓቱ ይቃም ተደርጎ እንዲሰገድ በጊዜ ሰብሰበለና ይገባ። ዛሬ ከምናያቸው ጥያቄዎች የመጀመሪያው ንያ አድርጎ ቁርአንን ቀርቶ አጅሩን ለሞተ ሰው ይሁን ማለት በሸሪዓ እንዴት ይታያል የሚል ጥያቄ። የሰው ልጅ በህይወት ያለ ነው ለራሱ መልካም ስራ መስራት ያለበት፣ ያለምንም ጥርጥር፣ ያለምንም ኪላፍ ለሰው ልጅ የሚደርሰው የሚጠቅመው ዱንያ ላይ በፍላጎቱ በምርጫው ንያ አድርጎ የነቢን አለይሂ ሰላቱ ወሰላም ሱና ተከትሎ የሰራው ስራ ነው። ለሰው ልጅ የሚጠቅመው ከሞተ በኋላ ለሱ ብለው ሌሎች ሰዎች የሚሰሩት ስራ የሚደርሳል። በሐዲስ የተነገረ ዱዓ ይደርሳል፣ እስትግፋር ይደርሳል። ሐጅ ኖሮበት ሐጅ ያላደረገ ሰው ጾም ኖሮበት ጾም ያልጾመ ሰው ቤተሰቦቹ ወዳጆቹ ቢጾሙለት ይደርሳል። እነዚህ እንደ ምሳሌ ነው የተነገሩት፤ ሐጅ ጾም እንደ ምሳሌ ነው የተነገሩትና ሌሎችም መልካም ስራዎች ለሞተ ሰው ተነይተው ከተሰሩ ይደርሳሉ ያሉ በርካታ ሊቃውንት አሉ። በዚህም መሰረት አንድ ሰው ቁርአን ቀርቶ አቀራሩ ላይ አፈጻጸሙ ላይ ቢድዓ ሳይገባበት በጀማዓ ተሰብስቦ ሳይሆን ምግብ ተዘጋጅቶ ምግቡን በልተው ለምግቡ ክፍያ በሚመስል መልኩ ሳይሆን፣ ሟቹ የተቀበረበትን የሞተበትን ቀን የሞት ዓመት አርባኛ ቀን ወዘተ እያሉ ከቀን ጋር ሳያያዝ ከሆነ ግለሰብ ለራሱ ቀርቶ ዛሬ የቀራሁትን በዚህ ወር የቀራሁትን ይሄን ዙር ያከተምኩትን አጅሮን አላህ ለገሌ ያደርግልኝ ብሎ በውስጡ ነይቶ ቢቀራ ጾም ያለበት ሰው ጾም እንደሚደርሰው ይጾምለት እንደሚደርሰው፣ ሀጅ የተደረገለት ሰው እንደሚደርሰው ይሄም ይጻፈለታል ያሉ የተወሰኑ ሊቃውንት አሉ። ነገር ግን ሐዲስ ላይ የተነገረው ኢስቲግፋር፣ ሐጅ፣ ጾም ነው እና በእነዚህ ላይ ብቻ በመገደብ ቁርአንና መሰል ዒባዳዎችን ለራስ ቀርቶ ሲያኸትሙ ሊቀሩለት ለፈለጉ ሰው ዱዓ ማድረጉ ይሻላል። መቅራቱ ለራስ ሆኖ ቁርአን ሲኸተም መቅቡል የሆነ ዱዓ ለዱዓ መቅቡል ነው ስለተባለ ቁርአኑን ሲያከትሙ ለሚፈልጉት ለሟች ዱዓ ቢደረግ የተሻለ አፈዛዘሙ ላይ ቢድአ ሳይገባበት በግል ተቀርቶ አጅሩ ለገሌ የሆነልኝ ቢሉ አንበልዮች ሌሎችም እንደሚሉት ማንኛውም ቁርባ መልካም ስራ ለሟች ተነይቶ ከተሰራ ይደርሳል በሚለው መታ መሰረት ቁርአንም አጅሩ ይደርሳል ማለት ይቻላል። ግን አፈዛዘሙ ላይ ብዙ ሀገር ላይ እንደሚታየው ብዙ ጊዜ እንደሚታየው በአርባኛው ቀን በሶስተኛው ቀን ወዘተ ተብሎ የሚቀሩ ሰዎች እንደ ክፍያ ምግብ እንዲበሉ ተደርጎ መሆን የለበትም ተሰብስቦ መቅራቱም ቢዳ ይሆናል በግለሰብ ደረጃ ከተደረገ ሊደርስ ይችላል እንሻ አላሁ ተአላ ሌላኛው ጥያቄ ከቤተሰብ ጋር ተሰባስበን ረመዳን ላይ ቁርአን በተራ እንቀራለን በዚህም በቀን አንድ ጁዝ በመቅራት አንዴ እናኸትማለን ይህ እንዴት ይታያል የተሻለ እውቀት ያላቸው እርማት ያደርጋሉ አጅነቢ የለብንም። ይህ እንዴት ይታያል? ወይስ በግል እየቀሩ ማኽተሙ ይሻላል የሚል ይህ፣ ሙዳረሳ ይባላል ቁርአንን መማማር ይባላል። በግል መቅራትም ይቻላል። በጋራ ሰብሰብ ብሎ አንዱ እየቀራ ሌሎች ያደመጡ በዙር መቅራትም ይቻላል። በተለይ የጥያቄው መጨረሻ ላይ እንደተባለው በእውቀት የሚሻሉ ሰዎች የሚያርሙ ሲሆን ከቃል ንባብ ባሻገር አንዳንድ አንገጾች ላይ ቆም ብለው የሚመካከሩ ከሆነ ባል፣ ሚስት፣ ልጆች፣ ወንድም እህት ተሰብስበው ቢቀሩ በተለይ ረመዳን ምሽቶች ላይ ይቻላል። ነቢዩ ዓለይሂ ሰላቱ ወሰላም ከጅብሪል ጋር ሆነው ረመዳን ማታ ማታ ላይ ይቀሩ ነው። አንዴ ነቢዩ ይቀራሉ፣ ጅብሪል ያደምጣል፣ ሌላ ጊዜ ጅብሪል ይቀራል፣ ነቢዩ ያደምጣሉ። የሞቱበት የመጨረሻው ዓመት ላይ አንዳንድ ሰሓቦችም ታድመዋል። ይሄን ኸትማ አንዳንድ ሰሓቦች ይሄን ኸትማ ጅብሪል እና ነቢዩ ዓለይሂ ሰላቱ ወሰላም የሚማማሩበትን በተራተራ የሚቀሩበትን የሚደማመጡበትን ኸትማ ሌላ አካልም ታድሟል። ነቢና በመላይካ መሀል ነውእና ሌላ ሰው አይቻልም አይባልም። ከዚያም በኋላ የፊቅህ ሊቃውንት ሙዳረሳ በሚል ስያሜ ያጸደቁት ተግባር ነገር ግን እክትላጡ መኖር የለበትም በድፍረት መሆን የለበትም ከመሀላቸው የሚሻል ሰው መኖር አለበት። መማማሪያ ወይም እውቀት መጨመሪያ ወይም ኢማን መጨመሪያ መሆን አለበት። ሁሌም ደግሞ በዚህ ብቻ መብቃቃት አይገባም። የሆነ ሰዓት ላይ በጋራ መቅራት ወዳረሳ ማድረግ፣ የሆነ ጊዜ ደግሞ ለብቻ በግል የሚቀሩበት ሰዓት ማመቻቸት ነው። ከሁለቱ የቱ ነው የሚሻለው? በግል ነው የሚሻለው። ይሄ ይበልጥ ልብ የሚረጥብበት ኢማን የሚጨምርበት በቁርአን የሚገሰጹበት የሚጠቀሙበት የቱ ነው? ለብቻ ሲቀሩ ነው? ያም ማድረግ ነው። በጀማዓ ሲቀሩ ነው ኢማን የሚጨምረው? በጀማዓ ማድረግ ነው። ሁሉም በጋራ አንድ ላይ ግን መቅራት የለባቸው። አስር ሰዎች አምስት ሰዎች አንድ ላይ ቁጭ ብለው በአንድ ድምፅ በጋራ ጀምሮ በጋራ ማቆም የለባቸው። አንዱ እየቀራ አንዱ ማድመጣል። የተወሰኑት እያደመጡ አንዱ እየቀራ በተራ ተራ መሆን አለበት። ሌላኛው ጥያቄ እስትንሻቅ ሲደረግ እስትንሻቅ ሲያደርግ ረስቶ ወደ ውስጥ ቢገባ ሰውም ይባላሻለን የሚል ጥያቄ ነው። እስትንሻቅ ማለት በአፍንጫ ውሃ መሳብ ማለት ነው። ነቢዩ ዐለይሂ ሰላቱ ወሰላም ለቂብን ብን ሰቢራ የሚባልን ሰው ሰሓባ ሲመክሩ ስለ ውጡ ሲያስተምሩት ውጡ ስታደርግ አፍንጫህ ውስጥ ውሃ በደንብ አስገባ፣ ወደ ላይ ሳብ አድርገው ጾመኛ ካልሆንክ በስተቀር ብለዋል። ጾመኛ የሆነ ሰው አፍና አፍንጫው ላይ ውሃ ማብዛት የለበትም፣ በጣም መሳብ የለበትም። መጉመጥ በጥ ይቻላል ለጾመኛ አፍንጫ ውስጥም በውጡ ሰዓት ውሃ አስገብቶ መልሶ ማስወጣት ይቻላል። ነገር ግን ወደ ላይ መሳብ ለጾመኛ ይከለከላል። አውቆና ሆን ብሎ ሄን አድርጎ ውሃ ወደ ውስጥ የገባበት ሰው፣ የውሃውን ጣዕም ላንቃው ላይ ያገኘ ሰው፣ የተሰማው ሰው ፆሙ ይፈርሳል። አውቆና ሆን ብሎ ካደረገ። ጥንቃቄ ከማድረጉ ጋር ለውሉ ያስገባ አፍና አፍንጫ ውስጥ ያስገባ ውሃ ሳያስበው አምልቶት ወደ ውስጥ ቢወርድ ረበና ላቱዋኪዝና ኢነሲና አወክጧአና፣ ረስተንና ተሳስተን ባደረግነው ነገር ጌታችን ሆይ አትግጣን በሉ ብሏል። አላህ አማኞችም ብለዋል። ጌታ አላህም እሺ ብሏል። የአብዱላህ ብን አባስ ሐዲስ ላይ አላህ ተባረከ ወተዓላ እመቴ ኡመቴ ረስቶ ተሳስቶ ተገዶ ያደረገውን ነገር ይቅር ብሎልኛል አለ ብለው አነበይ ሰላተ ወሰላም። ስለዚህ ትክክለኛ ውዱእ ለማድረግ ታስቦ አፍና አፍንጫ ውስጥ የገባ ውሃ ሳያስቡት አልፎ ወደ ውስጥ ከገባ ጾም አይፈርስም። አውቆና ሆን ተብሎ ከተደረገ ጾም ይፈርሳል። ምግብ መቅመስም ይሄው ነው። ሴት ልጅ ምግብ ያዘጋጀች ቀለ ደግሞ ወንድም ቢሆን ገበያ ላይ ምግብ የገዛ ጣዕሙን ለማየት አፍ ውስጥ ያስገባው ሳያስበው ቢዋጥበት ወይም ቢዋጥበት ፆም አይፈርስ። ቀምሶ መጥፋት ይቻላል። ይህም ሰሃቦች አድርገዋል። ለመቅመስ ወደ አፍ ውስጥ ያስገቡት ምግብ፣ የሚሆን መጠጥ ሙሉ በሙሉ መውጣት አለበት። ሳያስቡት ከተዋጠ ማድረጉ የሚቻል ነገር ስለሆነ በመሰረቱ ለምተሳሳት ካይባል ማድረጉ ማይቻልን ነገር ካደረጉ ከክልከላ ዙሪያ ከተሽከረከሩ ነው ቀድሞ ሆኖ ያልተፈቀደ ነገር ነው ያደረከው ተሳስቼ ነው የሚባል ነገር የለም ጾም ፈርሷል ይባላል በመሰረቱ የሚፈቀድን ነገር ከማድረጉ ጋር ሳያስበው ጾም የሚያፈርስበት ሁኔታ ከፈጠረ ከተፈጠረ አውቆና ሆን ብሎ ባላደረገው ነገር ጾሙ አይፈርስም የተኛው ጥያቄ ቅርብ ያለው መስጅድ ሙአዝን አንዳንዴ ወቅቱን አሳልፎ ነው አዛን የሚለው አንዳንዴ ደግሞ ቀደም ብሎ ነው አዛን የሚለው ራቅ ያለው መስጅድ ሙአዝን በትክክል ይላል ግን ብዙ ጊዜ አልሰማሁምና እና በስልኬ፣ አፕሊኬሽን አውርጄ ስጠቀም ራቅ ካለው ትክክለኛው ሙእድን ጋር እኩል ይላል እና በስልኬ መጠቀም እችላለሁ ወይም በተለይ ከአፍጥርና ከስሁር ጋር ጥርጣሬ ፈጠረብኝ ይላል። ከተቻለ የፀሐይን መጥለቅ ማየት ማረጋገጥ ከተቻለ በዛ መጠቀም፣ ካልሆነ ሰዓቱን ጠብቆ በትክክል በወቅቱ አዳን የሚያወጣውን ሙእዝን ተከትሎ ማፍጠር ነው። ሰዓቱን ጠብቆ አዳን የማይል ሙዝን ታማኝ አደለም። እሱን ተከትሎ ማፍጠር እሱን ተከትሎ ስሑርን ዝም ብሎ መብላት አይቻ የሙእዝንን አዳን ተከትሎ ማፍጠርም ይሁን ሰዓት አለ ብሎ ስሑር መብላት የሚቻለው ሙእዝኑ እውቀት ካለው ታማኝነት ካለው፣ እውቀት ከሌለው በዲኑ ታማኝ ካልሆነ የሙእዝኑ በቂ አይሆን። ባለንበት ጊዜ የጾም መጀመሪያና ማብቂያ ሰዓቶች ከሚታወቁበት መንገድ አንዱ ሰዓት ነው። የእጅም ይሁን የግድግዳ ሰዓት። እንደዚሁ ደግሞ ስልክ ላይ የሚጫኑ የአዳን ፕሮግራሞች ትክክል መሆናቸው ሁለት ሶስት ጊዜ ከተረጋገጠ ግራ ቀኝ ካሉ በትክክል አዳን ከሚሉ መስጂዶች ጋር እኩል ከሄደ ሰዓቱ በትክክል እየሰራ መሆኑን እርግጠኛ እስከሆኑ ድረስ የስልክ ፕሮግራሞችን፣ የሬዲዮን፣ የሶላት ወቅት ማሳወቂያን ተከትሎ ማፍጠር ይቻላል። አጠገብ ያለው መስጅድ እንጂ የሩቅ መስጅድን ተከትሎ ማፍጠር አይቻልም አይባል። በሰዓቱ አዳን እንደሚል ከታወቀ መስጅዱ ጥሩ አስተዳደር ካለው ጥሩ ወድን ካለው ሕግ ሰዓት የሚከበርበት ከሆነ ከሚያውቁት ከእንደዚህ አይነቱ መስጅድ አዳን ከሰሙ የጎረቤቱን መጠበቅ ግዴታ አይሆን፣ በተለይ በሰዓቱ እንደማይል ከተረጋገጠ ማለት ነው። ሌላኛው ጥያቄ በረመዳን ወር ሙስልም ያልሆኑ ጎረቤቶች በአጋጣሚ ቤት መጥተው ውሃ ቢጠጡ ምግብ ቢመገቡ ለእነሱ ይሄን መፍቀድ እንዴት ይታያል? እንደዚሁ ተመሳሳይ በሆነ ጥያቄ በረመዳን ወር ጠዋት ጠዋት አምባሻ ዳቦ እንሸጣለን፣ የምንሸጠው ግን ለህፃናት ነው። አንዳንድ ሙስልም ያልሆኑ ሰዎችም ይገዙናል ለእነሱ መሸጥ እንዴት ይታያል? የሚል ጥያቄ። ረመዳንን መጾም ሁሉም ላይ ግዴታ ነው፣ ሙስልሙም ካፍሩም ላይ ለአካል መጠን የደረሰ ጤነኛ የሆነ እንደ ወራባና የወሊድ ደም ከልካይ ምክንያት የሌለው በሙሉ የመጾም ግዴታ አለበት። ኩፋሮች የመስለም ግዴታም አለባቸው። መልካም ስራ የመስራት የመጾም፣ የመስገድም ግዴታ አለባቸው። ጾም እነሱንም ይመለከታል። ጾማቸው ትክክል እንዲሆን መሟላት ያለበት የመስለም መስፈርትንም ማሟላት አለባቸው። ታዲያ አምቢ ካሉ እነሱ አንተ ሙስሊም የሆነ ሰው በረመጣን ምድር አላህን እንዲያምጹ መፍቀድ፣ መተባበር አይገባም። በጾም ምድር ምግብ ቤት ከፍቶ መስራት ዳቦ አምባሻ፣ ኬክ መሸጥ በቀን በረመዳን ምድር የረመዳን ክብር እንዲነካ አላህ እንዲታመጽ ሰበብ መሆን አይቻልም። ስለዚህ ምግብ ቤት የሚሰራ ሰው ዳቦ ቤት የሚሰራ ሰው በቀኑ ክፍለ ጊዜ እንደማይጾሙ እንደሚበሉ ልቡ እያወቀ ለሰዎች ሸጦ የረመዳንን ክብር እንዲነኩ አላህ እንዲያምፁ ሰበብ መሆን የለበትም። ይህ በስምንተኛው በዘጠነኛው መቶ የነበሩት አልኢማም አረምሊ ረሕመቱ ላህ አለይህ ከዛም በኋላ የነበሩ አልኢማም ኢብን ዑሰይሚን እብን ባዝ ሌሎችም የዳሰሱት ጉዳይ ነው ረመዳን ላይ በቀኑ ክፍለ ጊዜ ዑድር ያለው ሰው እንዲበላ ቢሰጡ ችግር የለም መንገደኛ የአውራ ባደም ላይ ያለች ሴት ነፍሰ ጡር ሴት ማፍጠር የተፈቀደላቸው ሰዎች እንዲበሉ እገዛ ቢደረግ አስተዋጽኦ ቢደረግ ችግር የለም። ጤነኛ የሆነ ሰው ሙስሊሙም ይሁን ካፍ መጽውም የሚወጅብበት ከመሆኑ ጋር እንዲበላ ለሱ ማገዝ ምግብ ቤት ከፍቶ መስራት ዳቦ ቤት ከፍቶ መስራት አጠገብ እየጠጣ ሊጠጣ እንደሆነ እያወቁ ውሃ መሸጥ በወንጀል መተባበር ነው የሚሆን፣ አይቻልም። አለጅነቱ ዳኢማ ሌልፍታ ወልብሑት ልዕልሚያ በእብኑ ባዝ መሪነት በዚህ ዙሪያ የወጡት መግለጫ አለ። ሙስሊም የሆነ ሰው በቀኑ ክፍለ ጊዜ ምግብ ቤት ከፍቶ ቁርስ ቤት ከፍቶ እየሰራ ካፍሮችን ላለመጾም ዑድር የሌላቸው ሰዎችን መመገብ አይፈቀድለትም፣ ወንጀል ነው ብለዋል። ህፃናት ብቻ ነው አምባሻው የሚበሉት፣ ይሄ ችግር የለም ከተረጋገጠ ዑድር ያላቸው ሰዎች ነው የሚበሉት ችግር የለም ፋሲቅ የሆኑ ሰዎች አሉ ኢማናቸው ደካማ የሆኑ ሰዎች አሉ ተደብቀው የሚበሉ ሙስልም ነኝ እንኳ ቢል ቢመስሉ እንኳ ሁኔታው ሲታይ ደብቅ ብሎ ሊበላ ነው የሚል ግምት ካለ ለሱ መሸጥ አይቻል ግልጽ ካፊር እዛው አጠገባችን ውሃ ከፍቶ ሊጠጣ ቤት ገብቶ በቀኑ ክፍለ ጊዜ ሊበላ ማገዙ አይገባ ወከዛሊክ ረመዳን ላይ እናስፈጥራለን ብለው ምግብ ዘጠኝ ሰዓት ላይ አስር ሰዓት ላይ አምጥተው የሚያከፋፍል ሰዎች አ ከዛ መሀል ከአፍር ተቀብሎ ይበላል አጠገባቸው ዘጠኝ ሰዓት ላይ አስር ሰዓት ላይ አስራ አንድ ሰዓት ላይ በአንድ በኩል ከይር እየሰሩ በሌላ በኩል አላህን ማመጽ ነው። አላህን ሰዎች እንዲያምፁ ሰበብ ነውና የሚሆነው ይሄ ጥንቃቄ ማድረግ ያስፈልጋል። ሌላኛው ጥያቄ ሀይብ ደም የማየው በወር ሁለት ጊዜ ነው። በቆመ በአስራ አምስት ቀኑ ድጋሚ ይመጣል። በጣም ብዙ አመት ሆነኝ ህክምናም አድርጌያለሁ ሊስተካከልልኝ አልቻለም። ከረመዳን ውስጥ አስራ አምስት ቀኑን ብቻ ነው የምፆመው በየአመቱ አስራ አምስት ቀኑ ቀዷ ነው። ምን ላድርግ? ዱዓም አድርጉልኝ አላህ እንዲያስተካክልልኝ፣ ተሶላቴም ይሁን ለሁሉም ነገር ተቸግሬያለሁ የሚል በወር ሁለቴ የወር አበባ ደም ሊመጣ ይችላል። በወር ሁለቴ የወር አበባ ደም ሊመጣ ይችላል። ራጅሑ ሴት ልጅ ከወር አበባ ደም ንፁህ ሆና መሀል ላይ የምታሳልፋቸው ቀናቶች ዝቅተኛው አስራ ሦስት ቀን ነው። ይሄን ያክል ቀን ነው የሚለው አስተያየት በቂ ማስረጃ የለውም። ኢብን ተይሚያ ሌሎችም እንደሚሉት በየትኛውም ጊዜ ሴት ልጅ የወር አበባ ደምን መስፈርት ያሟላ ደም ከፈሰሳት፣ የወር አበባ ደም በወሩ ሁለት ጊዜ የሚመጣ ሶስት ጊዜ የሚመጣ የወር አበባ ደምን ሽታ፣ መልክ፣ ስሜት የያዘ ደም ከፈሰሳት ሶላት አትችልም፣ ጾም አትችልም፣ ግንኙነት አትችልም። ቆመ። ይሄ የመጥራት ምልክት አየች፣ ታጥባ የተከለከለቻቸው ነገሮችን ታደርጋለች። አሁንም በወሩ ስድጋሚ መጣ፣ የወር አበባ ደም ሽታ፣ መልክ፣ ስሜት አለው ታቆማለች። እዚህ ሴት ልጅ መንግዜ የወር አበባ ደም ምልክት የያዘ ደም ካየች ታቆማለች። አሰግድም አጾምም ተወገደ። ታጥባ ትቀጥላለች። ስለዚህ በወር ሁለቴ የሚምጣ ሶስቴ የሚምጣ መሸበር መቻል ነው። ሌላ ጊዜ ቀባ ማውጣት ነው። ምክንያቶች ሊኖሩ ትችላሉ። የሆርሞን መዛባት፣ መረበሽ፣ መሰል ነገሮች እንደ መንስኤ የወር አበባ ደምን ከተፈጥሮ ከተለመደው በወር አንዴ ከመምጣት በተቃራኒ ሁለቴ እንዲመጣ ሶስቴ እንዲመጣ ሊያደርግ ይችላል ያን ከባለሙያ ጋር በመነጋገር ማስተካከል። የአወራባ ደግሞ ከታየ ምን ጊዜም ጾም ሷላት መቆም አለበት። ሌላ ጊዜ ጾሙ ቀባ ይወጣል። ሌላ ያው ጥያቄ፣ ሀይዴ ረመዳን ሳይገባ ነው የመጣው ከአስር ቀን በላይ ሆነኝ አላቆመልኝም። በቀን አንድ ጊዜ ትንሽ አለ። ከሰባት ቀን በኋላ ሀይድ አይደለም ታጥባችሁ ውዱአ ያደረጋችሁ ስገዱ ሲባል ሰምቼ በዛ መሰረት እየጾምኩ እየሰገድኩ ነው። በዚህ ልቀጥል ተብራሩልኝ የሚል ጥያቄ። ይህ ትልቅ ስህተት ነው። ከሰባት ቀን በላይ የወር አባደም የለም የሚል የለም፣ ጃህል ካልሆነ መሰገን ከሰባት ቀን በላይ የወር አባደም የለም አይባልም። የአብዛኞቹ ሴቶች የወር አባደም የወረደ የፈሰሰ የሚቆየው ከስድስት ከሰባት እስከ ስምንት ቀን ነው ይባላል። አዎ ትክክል ነው። አብዛኞቹ አለም ላይ ያሉ ሴቶች በእስቲቅራ በተተቦ ተናስ በማድረግ የተደረሰበት አብዛኞቹ የዓለም ሴቶች የወር አባደማቸው ከስድስት ከስምንት ቀን ነው የሚቆየው የአንዳንዶቹ ከዛ በታች በሶስት ቀን በአምስት ቀን ሊቆም ይችላል። ያንዳንዶቹ ከ8 ከ9 አልፎ በ10 ቀን 12 ቀን ሊቆይ ይችላል። ብዙዎቹ የፍቅር ዘንድ እስከ 15 ቀን የፈሰሰ ሊቆይ ይችላል 17 ቀን ሊደርስ ይችላል እንጂ ከ8 ቀን በኋላ ሃይድ የለም ታጥባችሁ ስገዱ የሚል አንድም የሸሪዓ አዋቂ የለም ተመሳስሎበት ካልሆነ በስተቀር ማለት ነው። ስለዚህ ስህተት ነው። የወራው አደም ሽታ፣ መልክ፣ ስሜት ካለው ከ8 ቀን በላይም ቢቆይ የመጥራት ምልክት እስኪታይ ድረስ ከሶላት ከጾም መታቀቡ ግዴታ ነው። በዚህ መልኩ የተጾሙ ጾሞች ቀዷ መውጣት አለባቸው። ከስምንት ቀን በላይ ሀይዱ የለም ተብሎ የተጾሙ ደምን ያለ የተጾሙ ጾሞች ቀዷ መውጣት አለባቸው። የአውራ ባደም እስኪቆም ድረስ መጠበቅ ግዴታ ነው። አስር ቀን ሊቆ ይችላል። አስራ አምስት ቀን ሊቆ ይችላል። ሴት ልጅ እስከጠራ ድረስ ሶብራ ትርጋ፣ ታቅባ ከጠራች በኋላ ታጥባ መስገድ። ከዛ በኋላ ያለፋትን ጾም ቀዷ መውጣት ነው። ሶላት ነው ጊዜም በሀይዱ ምክንያት ያለፈ ሶላት ቀዷ አይወጣም። አላሁ ተዓላ አእለም። ዛሬ በዜና በቃል